ማስረጃዎችም መውጣታቸውን ቀጥሏል። ይህ የምትመለከቱት የጽሁፍ መልእክት በፌስቡክ ገጹ አንድ ወዳጁን ለዚህ አስነዋሪ ድርጊት ሲጠይቀው ያሳያል። ምን እየሰራህ ነው ብሎ ጥያቄውን ይጀምራል። ሀገር ሰላም ብሎ የሆነውን የማያውቀው ጓደኛውም ለተጠየቀው ጥያቄ የመንግስት ስራ ነው የምሰራው ሲል ይመልስለታል። ከዛም ጋዜጠኛው ጥያቄውን ሲቀጥል አሁን የት ነህ ይለዋል። ዳውሮ ነው ያለሁት ሲልም ይመልስለታል። በማስከተልም የቆሻሻ ሀሳቡን ይጀምራል። ኦ የዳውሮ እኮ ትልቅ ነው ይባላል ሲል እርኩስ ሀሳቡን ይቀጥላል። ማለት አልገባኝም፣ ምኑ ነው ትልቅ ሲል በሀሳቡ የደነገጠው ጓደኛው ይጠይቀዋል። ለዚህ ጥያቄውም ጋዜጠኛው ሶፎንያስ የሰጠው ምላሽ በእውነት ሥነ ምግባር ባለው ትልቅ ሚዲያ ላይ ከሚሰራ ሰው የማይጠበቅ መልስ ስለሆነና ለእናንተ ውድ ቤተሰቦቻችን ስለማይመጥን ትተነዋል። በዚህ ብልግና መልሱ የተገረመውና የደነገጠው ጓደኛው ምንድን ነው የምታወራው? በሰላም ነው ሲል የድንጋጤ ጥያቄውን ያስከትላል። ጋዜጠኛው ምንም ሳያቅማማ የሚያወራውን አውቆና በሚገባ ተረድቶ ስለሆነ አጭሩ አዎ በሰላም ነው አለው። የጋዜጠኛው ወሬ አልጣሙ ጓደኛው እንዲህ አይነት ወሬ ደስ ተመሳሳይ አይደለኝም ሲል ይመልስለታል። በስተመጨረሻም ጋዜጠኛው የጻፈው ጽሁፍ የሶፎንያስን ተመሳሳይ ጾታ አፍቃሪነትና ሰዶማዊነት በግልጽ ያሳየ ስለሆነ እኛ ከምናነበው በዚህ የጽሁፍ ምልልሳቸው ላይ ተመልከቱት። ጋዜጠኛው ለዚህ ሰዶማዊ ሱሱ አዳማ ድረስ መሄዱ ተጋለጠበት እንጂ ይህኔ ያልወጣበት ስንት ብልግና ይኖረው ይሆን? ይህን ያልነው ያለ ምክንያት አይደለም። አንድ በቴሌቪዥን ስክሪን የሚታይ በርካታ ተከታይ ያለው ሰው ምን ያህል ታዳጊዎች አብረውት ፎቶ መነሳት አለፍ ሲልም ጊዜ ማሳ የምታዩት ከአርባ አንድ ሺህ በላይ ፎሎወርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላከል ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ ሁ ኢዚ ሶሪ ብሎ ይልካል ሰውየው። ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማያውቁትን ሰዎች ነው በቃ መርጦ ታርጌትድ አድርጎ የሚያወራቸው ማለት ነው እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው? ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየውም ብሎ ይልክለታል፣ አለው አዲስ አበባ ነኝ። ዋታ ባውትዩ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት እኔም አዲስ አበባ ነኝ ብቻ ክን ነው የምንኖረው ብሎ እንግዲህ የሚጠይቀውን ጥያቄ ከዛ በኋላ እንግዲህ እንደምታዩት ታዲያስ ብሎ ይልክለታል ማለት ነው ከዛ በኋላ ሰላም ነው ሶፊ ብሎ ይልክለታል ይሄኛው ልጅ ለእኔ መረጃ የላከልኝ ከዛ አለውልህ አንተስ ይላል ሶፊ ከዛ በኋላ ያኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል። ተመልከቱ ምን አይነት የርኩሰት አካሄድ እንደሚሄድ። ከዛ ልጁ አዎ ስራ ነበርኩኝ እና ምንም አልተመቸኝም እንጂ እሄድ ነበር በፊት ብሎ ይጽፋል ማለት ነው። ከዛ ኦኬ መች ነው ምሳ የምትጋብዘኝ ብሎ ሶፊ የሚሉት መልሶ ይጽፍለታል ማለት ነው። እንዴ ሶፊ ምን ችግር አለው ብሎ ሰውዬ ይጽፍለታል። ከዛ ሶፊ ደግሞ እሺ መች ይሁን ብሎ ይጠይቀዋል። ስልክክን ላክስቲ ሉክ ብሎ ይጠይቀዋል ማለት ነው። ከዛ ከዛ ጂ ብሎ ደግሞ ይጽፋል ማለት ነው። ከዛ ያ ሶዬ ደግሞ ሄይ ሶፊ እንዴት ዋልክ? አይወዝ ቢዚ በቃ ቢዚ ነበርኩ አይነት ብሎ ይመልስለታል። ከዛ ወረኛ ለእኔ የሚሆን ጊዜ ያተ ነው ብሎ ሶፎንያስ ነው ጋዜጠኛ ሶፎንያስ የሚጽፋው ማለት ነው። ከዛ በኋላ ሶዮም ይላል አምሶሪ አወዝ ዩርዳይ ከዛ በኋላ ወዝፋይን አይነት ነገር ብሎ ሶፊ ይመልሳል። ከዛ ባህር ዳር ነኝ ይላል ሶፊ ደግሞ። ከዛ ያኛው ሰውዬ ደግሞ ኦኬ ለስራ ነው ሲለው ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይለዋል። ከዛ ያኛው ሰውዬ ደግሞ ኦኬ ባህር ዳር ቆንጆ ነቻ ሲለው ሶፊ ደግሞ አዎ አሪፍ ናት ይለዋል። ከዛ በኋላ ስልክ ክላክልኝ፣ ቴሌግራም ላይ ላውራ። እቺን አንደር ላይ እናድርጉባት ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው እንዳለ እንደዚህ ነው የሚላቸው። ወደ ቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል። ሄይ ሄ ይላል። ከዛ ደህና ነህ ይላል። ከዛ በኋላ ሄይ ብሎ ይጽፋል። ልጁ ኢግኖር አደረገው ማለት ነው። ልጁ ዝም አለው ማለት ነው። እና እንደምታዩት አንድ ወንድ ልጅ ለሴት የሚጽፈው ጽሁፍ ነው። ሶፎንያስ ለወንድ የሚጽፈው ከወንድ ጋር ቻት ለማድረግ የሚሞክረው ማለት ነው። ልጁ ሲባንን ተወው። ሌላ የተላከልኝ መረጃ ደግሞ ላሳያቸው። አሁን ይሁላ ነገር ሳይወጣ ከሁለትና ከሶስት ቀን በፊት የተላኩልኝ መረጃዎች ናቸው። ያው ሶፎንያስ ዋስዩን ይላል። ከዛ ልጁን ስሙን ይጠረዋል፣ ሰሚር ይለዋል። ከዛ በኋላ ወይ ብሮ ይለዋል። ከዛ በኋላ ደህና ነህ ሲለው አለ ሶፍዬ፣ ሁሉ ሰላም ብሎ ይመልስለታል። ደህና ነኝ። ቴሌግራም አለህ ሉክ። ያኛውንም ቴሌግራም አለ ብሎታል። ይሄኛውንም ቴሌግራም አለ አለው። ከዛ በኋላ ይሰጠዋል ልጁ ማለት ነው። ከዛ ወደ ቴሌግራም ይመጣሉ። ከዛ ሶፊ የሚባለውን ሰውዬ አካሄዱን ተመልከቱት፣ ምን እያለ እንደሚያወራ ይኸውላችሁ። የእናታችን የቅድስት ድንግል ማርያምን ስም ጠርቶ በሱ አንደበት ልትጠራ አይገባትም። ለዛ ነው እና ዱናይም ሲጠሯት እንግዲህ ያከበሯት የመሰሉ ሰዎች ሁሉ ስሟን የጠሯት ሰዎች ሁሉ ይወዷታል ያከብሯታል ማለት አይደለም። እኛ የምናከብራት እናታችን ቅድስት ድንግል ማርያም እና እና ዶናይ በአፋቸው የሚጠሯት ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት። ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ በነጋታው አክሱም ሲሆን ብሎ እስከነ ልብሱ ገብቶ ነጠላ እንኳን ሳያደርግ እዛ ንጉሥ ቴድሮስ የመሰለ ቫይብ ፈጥሮ ወጥቷል ማለት ነው። እና ሶፎንያስም እንደምታዩት ምን ይለዋል? ልጁን ማርያምን ቆንጆ ነህ ይለዋል። ከዛ ልጁ አመሰግናለሁ ሶፊ ይለዋል። ከዛ ሶፊ ደግሞ መልሶ ምን ይለዋል? ወይም ሶፎንያስ ምንም አይደል እና ተኝተሃል? ሉክ ልጁ አዎ፣ ጋደም ብያለሁ። ከዛ ሶፎንያስ ምን ብሎ ይመልሳል? ምን ለብሰሃል? ብሎ ይጠይቀዋል። ሶፎንያስ ልጁ ማለት ነው እና ኢትዮጵያዊው ፓፍ ዲዲ ያልኳችሁ ለዛ ነው ማለት ነው። ይኸው እያደነ ሰዎቹ እንደዚህ በቃ ምን ለብሳቸዋል? ምን አርጋቸዋል? ስልካችሁን ስጡኝ፣ ምናምን በቃ አደና ነው የያዘው ማለት ነው ይሄ ጋዜጠኛ። ከዛ በኋላ ያው የመኝታ ልብስ ነው አብሮ ምን ለብሳለሁ ብሎ ይልክለታል፣ ልጁ ከላፊንግ ስቲከር ጋ። ከዛ ጽፉን ሀ እያለ ይስቃል። እና ቦክሰር ነው ምን ለብሰው ብሎ ይጠይቀዋል ሉክ ከዛ እና ብሎ ሲመልስ ለልጁ አንተ ልብስ ትወዳለህ ብሎ ሶፎንያስ ይልቅለታል። ልጁ አዎ ሲለው አሪፍ ነው። ከዛ ልጁ መልሶ እሺ ብሎ ከዛ ሶፎንያስ ምን ብሎ ይጽፋል እዚህ ጋ ሰውነት ፀጉሯም ነው ብሎ ጥያቄ ምልክት ተመልከቱ። ከዛ ልጁ ምን አይነት ጥያቄ ነው የምጠይቀኝ ግን እኔን አውቀኸኛል? ሲለው ሰሚር አይደለህ ይለዋል። ከዛ እኮ በስራ ታውቀኛለህ ሲለው አንዳንድ ቪዲዮ አይቻለሁ ይለዋል። ከዛ ቀንከሬት የሚባለው ፕሮግራም ታስታውሶ፣ በጣም አድርጌ አመሰግናለሁ። እናቴ ሰላማዊት አይዞሽ፣ በጣም በቅርቡ አገባለሁ። እሺ አባቴ ያድርግሽ፣ በጣም ባጭር ጊዜ ያው፣ ቶሎ ቶሎ ልጅ ወልደሽ ቶሎ አሳቅፊ። ማን እንደሆነች ደግሞ በቀጣይ ይፋ ና የሰላም እንግዲህ የኔ እናት ብቻ እንዳልሆነች የብዙዎች እናት እንደሆነች ጭምር ማሳያ ነው ብዬ ነው የማስበው። እና ሰላሳ አመቱ የራሷ ህይወት የኖረችበት ህይወት ነው። ከዛ በኋላ የነበረው ደግሞ ሰላሳ አመት ደግሞ ሌላ የፍዳ ዘመን ብዬ ነው የማስበው። ምክንያቱም እኔን ለማሳደግ በጣም ደክማለች። ሰላም፣ ቅድም ስገባ የእሱ ባለው ኢታሽን ምንድን ነው? መልክሽን ነው የሚለው፣ ፎቶሽ ነው። በጣም እያለቀስክ እያዘንክ ነበርና? አዎ አላሰብኩም፣ ስሜት አይሆንኩኝ በጣም ውዶ አለው። እና ሰላም መልኳን ያጣችሁ በእኔ ነው። የእውነት ሰላም እንደዚህ አልነበረችም፣ እንዲህ አይነት ነገርም አይገባትም ነበር በእውነት። ግን ያው ልጅ ማሳደግ ከባድ ነው በተለይ ደግሞ እንደኔ አይነት አስቸጋሪ ልጅ እና አድርሳ ለዚህ መቆየቷ፣ እኛ ደግሞ ትንሽ የተሻለ ነገር ስናገኝ ማክበር ያስፈልጋል። ይሄ ካባኮ ትልቅ ነገር ነው። አሁን የሰው ልጅ በዚህ መልኩ መከበር መቻል አለበት። ደግሞ ለእናት ይሄ ክብር ሲያንስ ነው አይበዛ። እውነት ለመናገር እና ደስ ብሎኛል። እንኳን አደረሰሽ ሰላምዬ፣ ከዚህ በኋላ ትንሣኤሽ ነው። ሰላሳውን በአመት ፍዳው አልቋል የትንሣኤ የሰነ ምን ተሰማሽ ግን በጣም ትልቅ ደስታ ነው ሶፍያ አንተን እግዚአብሔር በጤና ቆይቶ ከዚህ በላይ ደግሞ አንተን ወልደህ ልጅ ራስህ እንችለህልኝ ደስታህን ሁሉ እንዳይ እኔን ደግሞ ያቆይልህ ዋናው እሱ ነው እና አግብተህ ልጆችህን እንዳይ እፈልጋለሁ እየሰማሽ ነው ሰ ሰቡ ይችላሉ። እግዚአብሔር ደግሞ ይጨመርበት። እሱ ሲጨመርበት ነው። እንግዲህ ደግሞ ወንድሜ በዚህ መልኩ በጣም ደስ ብሎኛል። በአጠቃላይ አባሪ ቢኖር ደግሞ የበለጠ ደስ ይላል ነበረ። ይህንን ማለት ለዚህ መብቃቱ ወንድሜ ደስ ይላል ነበረና የዛሬው ቀን በጣም ደስ ይላል እና እግዚአብሔር ሙሉ ማለት ረጅም ዕድሜ ከዚህ በኋላ እንዲሰጣትና የእሱን ወግ ማድረግ እንድታይ እመኛለሁ። ማነው እንደኔ ማዘር ያሳዘነው። እንግዲህ የአሁኑን ኢንተርቪው እንዳያችሁት የዛሬ ሁለት አመት ነበር ይህን ኢንተርቪው ያደረገው የማዘር ማለትም የጋዜጠኛ ሶፎንያስ የእሱ እናት ናቸው እና ስልሳኛ አመታቸውን እያከበራላቸው ነበረ በዚህ መንገድ እና እዛ ላይ ያደረጉትን ቃለመጠየቅ ሳይ በጣም ነው ውስጥ የተሰበረው በተለይ እናት በጣም ይከብዳል። እውነቴን ነው የምላችሁ በእንደዚህ አይነት ወቅት ላይ እናት የልጇ ስም በዚህ ስም ሲጠራ በተለይ ደግሞ ህዝብ የሚያውቀው በጣም ተወዳጅ የነበረ በጥሩ በመልካም ነገር የምናውቀው የነበረ ዛሬ ላይ ወርዶ በእንደዚህ አይነት ስም ሲነሳ ስሙ ሲነሳ ማየት በጣም እንኳን ለእሳቸው ለእኛ ራሱ በጣም እንትን ብለውናል፣ እና የማዘር ሁኔታ በጣም ያሳስባል። በእውነት ነው የምላችሁ እኔ እንጃ በጣም አዘኛለሁ። እኔ በበኩል ማንም እናት በዚህ መንገድ ልጇ እንትን እንዲልባት አትፈልግም። በቃ ማንም እናት በተለይ የኢትዮጵያ እናት እንደዚህ አይነት እንደዚህ አይነት በቃ ስብና ያለው ልጅ እንዲገጥማት አልመኝም። ምክንያቱም ለምንድነው ብዙ ጊዜ የኢትዮጵያ እናቶች ታውቃላችሁ፣ በጣም በብዙ ታውረድ፣ በብዙ ድካም፣ በብዙ ልፋት፣ በብዙ ጥረት ነው ልጆቻቸውን የሚያሳድጉት እና ይሄ ነገር ለነሱ አይገባም፣ ለእናቶቻችን አይገባም። በእውነት እውነቴን ነው የምላችሁ። ማለት ወጣቶች ልታስቡበት ይገባል። ይህንን ነገር እንደ ቀልድ ማየት የለባችሁ ወጣቶች፣ ወንዶች በጣም ልታስቡበት ይገባል። በቃ እኔ እንጃ፣ በጣም ከባድ ነገር ነው። ከዚህ በላይ በጣም የሚቀፍ ነገር፣ የሚያሳዝን ነገር ምንም ነገር የለም ከዚህ በላይ እና ብዙዎቻችሁ ልታስቡበት ይገባል። በተለይ ደግሞ አሁን የአንዳንዶች የታዘብኩትን ማለት ነው። አንዳንዶች ያው እየሰሩ የሚለቁት ቪዲዮ በጣም ያሳዝናል። መረጃ ከመረጃ ጋር ተደግፎ የወጣውን እንትን ቪዲዮ በቃ ሰምቶ እንዳልሰማ ሆነው ወይም ደግሞ አይተው እያዩ ማለት ነው እያዩ እንግዲህ መረጃው በጣም ግልጽ ነው። በቃ ግልጽ ነው። በጣም አሳማኝ ነው እኮ ዩቱበሩ የለቀቀው። በተለይ በጣም በቃ አሳማኝ ነው። እኔ ብዬ እንደዛ ብዬ አስባለሁ። ምክንያቱም የራሱም ሁኔታዎች ከዛ በፊት የሚሰጠው ኢንተርቪው ምናም ብታዩ በጣም እንደዛ አይነት ነገር ውስጥ ጠልቆ እንደገባ በጣም እየትናየት ርቀት እንደሄደ ራሱ ያስታውቅበታል። በእውነት ማለት በጣም ርቆ ሄዷል። እሱ እንግዲህ አሁን እራሱ እየወጣ አዳዲስ እየወጣ ያለው መረጃ ስታዩ በጣም ነው የሚከብደው። ለወንዶች በተለይ ትንሽ ስም እያገኙ ያሉ ህዝቡ ጋር ትንሽ ስም እያገኙ ያሉ ዩቱበሮች ሊሆኑ ይችላሉ፣ እንደዚህ ቲክቶከሮች፣ በቃ ማለት ትንሽ በቃ አሁን ላይ እየወጡ ያሉ ቲክቶከሮችን ሁሉ የሆነ ዩቱበሮችን ሁሉ ነው እየሄደ እንትን የሚለው። እንግዲህ አስቡት አስቡት፣ እየትናየት ርቆ እንደሄደ እንደቀላል ሊታይ አይገባም፣ ይሄ ነገር ማለት ነው። እኔ እንደ ቀላል መታየት የለበትም። ምን ያህል ወጣቱ ሊመርዝ ምን ያህል ሊበክል ቆርጦ እንደተነሳ ነው የሚያሳየው። እንግዲህ እኔ አንድ አይቀር ግን መጠንቀቅ ስላለበት ህዝቡ ማለት ነው ልንቃወም ይገባል። እሱ ትክክለኛ አደለም፣ ይሄ እንደዚህ ነው እንደዛ ነው ትክክለኛ አደለም። ዩቱበሩ እንደውም ለህግ መቅረብ አለበት፣ እሱም ሁለቱ መቅረብ አለባቸው። የሆነ ችግር ስላለበት ነው ከሱ ጋር አንዴ እንደዚህ ትላላችሁ። ከሱ በኋላ ራሱ እኮ ማለት ነው በጣም ብዙ እኮ መረጃ እየወጣ ነው ያለው እንዴ! በጣም በቲክቶክ እኮ ስራዬ ብሎ ነው ማለት ስራዬ ብሎ እያደነ እያሳደደ እኮ ነው ያለው። በቃ ማለት እንደዚህ እንዳልኳችሁ ህዝብ ጋር እየደረሱ ያሉ ትንሽ ስማቸው እንትን እያለ እየመጡ ያሉ ወጣቶች ገና ማለት ነው እነሱን እኮ ነው እያሳደደ ያለው የሰው ውስጥ ለውስጥ አሁን እኮ በጣም ብዙ እንትን እየወጣ እኮ ነው ያለው ግልጽ የሆነ ይፋ የሆነ በቃ ማስረጃ እየወጣ ነው። እና የምትከራከሩ ሰዎች በጣም ይገርመኛል። ለምንድን ነው ስለ ነገ የማታስቡት? ቆይ ስለ ነገ ስለ ልጆች ስለሚመጣው ስለ ትውልጁ ለምንድን ነው የማትቆረቆሩት? ለምንድን የማታስቡት? እናንተ እኮ ተወልዳላችሁ። ነገ ማግባታችሁ አይቀርም፣ መወለዳችሁ አይቀርም። ይህ ነገር በዚሁ ከቀጠለ ውስጡ ውስጡ በዚሁ ከቀጠለ ማለት ነው ካላጋለጥ ነው በዚሁ ከቀጠለ አስቡት፣ ምን ያህል ህዝብ እንደሚመረዝ በዚህ ነገር አስቡት። እና ይህንን ነገር እውነት እንደ ቀን ለመታየት ያለበትም የአንድ ሳምንት ወሬ ራሱ መሆን የለበትም። በእውነት በጣም ህዝብ ሊቃወም ይገባል። አውቆ እንዳልገባው ሰምቶ እንዳልሰማው የምትሆኑ እና የሆነ የጋዜጠኛውን ስም ለመሸፋፈን የምትሮጡ ደግሞ እኔ አላውቅም። እናንተ ወይ እዛ ነገር ውስጥ የተዘፈቃችሁ ሰዎች ናችሁ። ከለላ እያደረጋችሁ ሽፋን እየሰጣችሁ ቪዲዮ እየሰራችሁ ያላችሁ ማንም አይሰማችሁ። እኔ በነገራችን ላይ የዛ አዳማ ላይ ወጣቶቹ ያደረጉት ነገር በጣም ነው ማደንቃቸው። በእውነት በጣም ነው ማደንቃቸው። አስቡት። በጣም ሊደነቁ ይገባል። እንደዚህ አሁን ከዛ በፊት ከዩቱበሩ በፊት ነው ብዙ ልጆች አሁን ላይ ያወጡት መረጃ ያለው፣ ከሱ በፊት እየተጻፈላቸው ነች ከሱ በፊት እንዲህ አይነት ነገር በጣም ሲያስቸግራቸው በጣም እንትን ሲላቸው የነበሩ በቴሌግራም በቃ ወሬው ራሱ ና የሆነ ነገር ነው እና በድምፅም፣ ድምፁም ደግሞ እንደሚታወቀው ግልጽ ነው እና እኔ እንዴት እንደቀላል እንዳዩት አላውቅም፣ አንዳንዶች ማለት ነው። ስለዚህ ስለ ነገ ማሰብ ያስፈልጋል። ዛሬም ብቻ አይደለም። እንደውም ማለት ነው ሰዎች ማለት ነው፣ በእንደዚህ አይነት ነገር እንደዚህ አይነት ነገር ውስጥ ያሉ ሰዎች ካለ ማለት ካሉ ማለት ነው ለህግ ቢያቀርቡ ቢጠቁሙ፣ ባይነኝ እውነት ሌሎችን ብዙዎች አሉ፣ እያወቁ ማለት ነው ዝም የሚሉ አሉ። ስለዚህ እነዛን ማውጣት መጋለጥ ያስፈልጋል። ይህን ነገር ከሀገራችን ማውጣት አለብን ብዬ አስባለሁ። በጣም በደንብ ሊሰራበት ይገባል። እውነት እኔ በጣም ነው የሚደብረው፣ እንደዚ አይነት ነገር የወደፊቱን ስታስቡት፣ ወንዶችን እንዴት አድርጎ እንደሚያስቸግር እንዴት አይነት ወሬ እንደሚያወራቸው እንዴት አይነት በጣም ነው የሚደብረው። በጣም ይደብራል በእውነት እና ከዚህ ነገር ሁላችንም ልንቃወም ይገባል ይሄ ነጩን ማለት ነው ጥቁር ነው ብላችሁ በቃ ስግጥ ብላችሁ እንደነ የምትሉ ሰዎች ማለት ነው ከዚህ ነገር ልትቆጠቡ ይገባል ስለ ነገር ስለ ልጆቻችሁ አስቡ ስለ ራሳችሁ ባታስቡ ስለ ልጆቻችሁ አስቡ እንዲህ አይነት ነገር መስፋፋት የለበትም ስሩ መጥፋት አለበት ምን እንጃ እኔ ለእናትየው ግን እኔ አላውቅም ለእሱም ቢሆን እንደዚህ አይነት ሁኔታ ላይ ላሉት ሁሉ እንግዲህ ፈጣሪ ይድረስላቸው ነው የምለው በቃ ለእናትየውም በጣም ነው የማዝነው በእውነት በጣም አዝናለሁ የዛሬው ቪዲዮ ይመስላል